በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። እንኳን ለሰማዕቱ ለቅዱስ ቂርቆስና ለቅድስት ኢየሉጣ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች ከዚህ በመቀጠል የቅዱስ ቂርቆስን ተአምር እንናገራለን። የኢየሱስ ክርስቶስ ሰማዕት የቅዱስ ቂርቆስ ታምር ይህ ነው። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ከሩቅ ሀገር የሚኖር በሕፃንነቱ በጽድቅ በተጋድሎ በቅዱስ ቂርቆስ በረዴቱ የሚታመን በቃል ኪዳኑ የሚማጸን አንድ መነኩሴ ነበር። አንድ ቀንም ለሕፃኑ ቂርቆስ ቤት ካህናት አንድ ቀንም ለሕፃኑ ቂርቆስ ቤት ካህናት ኅብሩ ቀይ የሆነ ቀሚስ ሲሰፋ ድንገት ሰይጣን በልብሱ ጸዳል አምሳል ከሩቅ ታየው። ያን ጊዜም ያመነኩሴ ታመመ፣ መብላትና መጠጣትም አቃተው፣ ለሞትም ደረሰ። በእኩለ ሌሊትም እሱ ወደ ጌታችን ኢየሱስ ክርስቶስ ከሰማይ ከሰማይ የወረድ ከድንግል ማርያም የተወለድ ሆይ አልአዛርን ከአራት ቀን በኋላ ከመቃብር ያነሳኸው ሆይ፣ አቤቱ እኔንም አንሳኝ፣ የሚሳንህ የለምና ሁሉም ይቻላሃል። እንዳንተ ይቅርባ የሚል አምላክ የለም። እንደኔም በምድር ላይ ኃጢአተኛ የለም። እንደ ይቅርታ ብዛት መጠን ይቅር በለኝ፣ ለንስሐ የሚሆን ዕድሜ ስጠኝ። አንቺም እመቤቴ ማርያም ሆይ ፈጽሞ ይቅር ይለኝ ዘንድ ከማሜም ይፈውሰኝ ዘንድ ወደ ልጅሽ ለምኝልኝ። አንተም ተጋዳይ ቅዱስ ቂርቆስ በጠላቴ በሰይጣን እጅ አትተወኝ ብሎ ለመነ። ይህንንም ሲያስብና በልቡ ሲጸልይ ዓይኖቹ በእንቅልፍ ከበዱ። ያም ሰይጣን ዳግመኛ ሲያስደነግጠው እግሮቹ ሁለት፣ አንገቱ አንድ፣ ከአንገቱ ላይ ብዙ ራሶች ለራሶቹም አንዲት ዓይን ጆሮ ባሉት ሰው አምሳል በሕልም ታየው። መነኩሴውም አይቶ ደነገጠ፣ የሚናገረውንም አጣ። ያን ጊዜም ቅዱስ ቂርቆስ ደም ግባቴ ደም ግባቱ ባማረ ሕፃን አምሳያ ለዚያ መነኩሴ ተገለጠለት። በብርሃን ግምዣ ተሸልሞ የእጁም ዘንግ በመስቀል ምልክት ነበረ። ወዳጄን እንግዲህ ለሕማም ስቃይ እንድታሰቃየው ግን ማን ፈቀደልህ ብሎ በሚያስፈራ ቃል ሰይጣንን ተናገረው። ይህንንም ብሎ በእጁ በያዘው በትር መስቀል ወጋው። ይህንንም ብሎ በእጁ በያዘው በትር መስቀል ወጋው። ያን ጊዜም ከመነኩሴው ዓይኖች እስኪሰወር ድረስ እንደ ንስር በረረ። መነኩሴውም አንተ አንገቤናዊው የቅድስት ኢየሉጣ ልጅ ቂርቆስን አለ። ቅዱስ ቂርቆስም ንአውን እኔ ዘወትር እጠብቅሃለሁ ካንተም አልለይም አለው። ይህንንም ብሎ ከእርሱ ተሰወረ። ያመነኩሴ ከእንቅልፉ በነቃ ጊዜ ፈጽሞ እንዳልታመመ ጤነኛ ሆነ። ይህ ሁሉ በቅዱስ ቂርቆስ እርዳታ ተደረገለት ከአምላኩ ዘንድ ጸጋን ተቀብሏልና። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሚን። በአብና በወልድ በመንፈስ ቅዱስም አንድ አምላክ በሚሆን የሰማያቱ የቅዱስ ቂርቆስ ታምር ይህ ነው። ጸሎቱና በረከቱ ለዘላለሙ ከእኛ ጋር ይሁን አሜን። አንድ አማኝ ሰው ነበር፣ ሚስቱም መካን ነበረች። በአገራቸው በሰማዕቱ በቅዱስ ቂርቆስ ስም የተሰራ ቤተ ክርስቲያን አለ። በቀንና በሌሊት ይመላለስ ልጅም ያገኝ ዘንድ አብዝቶ ይለምን ነበር። አንድ ቀንም ከሚስቱ ጋር ወደ እንጅ ራሱን ዝቅ ዝቅ ወደሚያደርግ መነኩሴ ዘንድ ሄደ። በመንፈሳዊ ሰላምታ ሰላም አላቸው። ወደ እኔ የመጣችሁበት ምክንያት ምንድን ነው? አላቸው እነሱም አባታችን ሆይ ልባችንን ደስ የሚያሰኝ ከሀዛናችንም የሚያረጋጋን ልጅ ስለሌለን ትጸልይልን ዘንድ ወዳንተ መጥተናል አሉት። ያም መነኩሴ የእኔ ልመና አይጠቅማችሁም፣ እኔ ኃጢአተኛ በደለኛ ነኝና፣ ነገር ግን የሕፃን ቂርቆስ አምላክ በሰጠው ቃል ኪዳን ተማጸኑት። እሱም ልጅ ይሰጣቸዋል አላቸው። እነሱም በተጋዳይ ቅዱስ ቂርቆስ ስም ለእግዚአብሔር ስዕለት ተሳሉ። ከዚህም በኋላ ሚስቱ ጸነሰች፣ ወንድ ልጅም ወለደች። ስሙንም ወልደ ቂርቆስ የቂርቆስ ልጅ አሉት። ያም ሰው የቅዱስ ቂርቆስን ገድል ለማጻፍ ገንዘብ ይሰጡ ዘንድ ከሚስቱ ጋር ተማከረ። ለጸሐፊ ዋጋ የሚሆነውን ገንዘብ በዚያ መነኩሴ እጅ ሰጡ። የቅዱስ ሕፃን ቂርቆስ ገድሉም ተጻፈ። የገድሉም መጽሐፍ በተመረጠች ስፍራው በተነበበ ጊዜ ያዘኑትን የሚያረጋጋ አጋንንትንም የሚገስጽ ሆነ። ከአምላኩም ዘንድ ማዕረግ ከሰባቱ የመላእክት አለቆች ክብር ጋር የሚተካከል ክብርን የተቀበለ የቅዱስ ቂርቆስ የኪዳኑ ማህር ባህር እንደ ተከዜ ሙሉ ነውና፣ ጸሎቱና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን የተጋዳይ ቅዱስ ቂርቆስና የእናቱ የኢየሉጣ ታምራቸው ዜና እናነባለን። እግዚአብሔር ባረካቸው፣ በትዕግስትም አጸናቸው። በስሙ ያመን እኛንም እንደነርሱ ያጸናን አሚን። ቴስጣ በሚባል አገር በልደቱና በሞቱ ቀን የበዓሉን መታሰቢያ የምታደርግ አንዲት ሴት ነበረች። ብዙዎች ድኆችን ሰብስባ የስሙ ዜና ስለሚያስደስት ሰማዕት ቂርቆስ የስሙ መታሰቢያ የእግዚአብሔር ወገን ስለሆነች ስለ እናቱ እየሉጣ የሚያሻቸውን ሁሉ ትሰጣቸው ነበር። ወደ እርሷ ከሚመጡም አንዱ ሰው ስለ ደዌው ለቤተ ክርስቲያን መባ ስጦታ የሚሆን እጣን አመጣ። ያችም ሴት ይህን ሰምታ በአራት ጊዜ እንጀራና ጠላ አብዝታ አቀረበችለት። እርሱ ግን ይህን አልወደደም። ወደዚህም የመጣሁት ስለ እንጀራና ጠላ ፍቅር አይደለም፣ ነገር ግን ስለ እግዚአብሔር ሰማያት ስለ ቅዱስ ቂርቆስ ለምኑልኝ አለ። ይህንንም ሲናገር በጥር 15 በበዓሉ ቀን ከስጋው ደዌዳነ ይህን ያዩም አደነቁ፣ እግዚአብሔርንም አመሰገኑት። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ከሰማያቱ ከቅዱስ ቂርቆስና ከቅድስት ኢየሉጣ ጽሎታቸውና በረከታቸውን ያሳትፈን። ለዛሬ ወር በሰላም ያድርሰን። አቡነ ዘሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁ የእለት እንጀራችንን ስጠን ዛሬ በደላችንን በለን እኛም የበደሉን እንቅር እንደምን አቢቱ ወደ ፈተና ማታግባን በክፉ ሁሉ ዋነን እንጂ መንግስት ያንተናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።